ከፈተና እንድንርቅ ምሳሌዎች ሊመሩን የሚችሉት እንዴት ነው? ምሳሌዎች ከጎጂ ተጽዕኖዎች የመራቅን አስፈላጊነት በማጉላት ፈተናን ለማስወገድ ተግባራዊ ጥበብን ይሰጣሉ። በምሳሌ አራት ከ አስራ አራት እስከ አስራ አምስት ከክፉዎች መንገድ እንድንርቅና ከሚያሳስቱን ሰዎች እንድንርቅ ያሳስበናል። ይህ መመሪያ ኩባንያችንን በጥበብ የመምረጥን አስፈላጊነትና ራሳችንን ወደ አሉታዊ አካባቢዎች ለመሳብ አንፈቅድም። ራሳችንን ከፈተና በመራቅ በፈተናው የመጠመድ አደጋን እንቀንሳለን። ሌላው ቁልፍ የምሳሌ መመሪያ ልባችንን የመጠበቅ አስፈላጊነት ነው። ምሳሌ አራት ከሃያ ሶስት ከሁሉ በላይ ልብህን ጠብቅ፣ የምትሠራው ሁሉ ከእርሱ ይወጣልና በማለት ያስተምራል። ፍላጎታችንና ተግባራችን ብዙውን ጊዜ ልባችንን እና አእምሯችንን እንዲይዝ በምንፈቅደው ላይ የተመሰረቱ ናቸው። ልባችንን ከርኩሰትና ከአሉታዊነት በመጠበቅ፣ ፈተና ሲደርስብን የመቋቋም አቅማችንን እናጠናክራለን። ምሳሌዎች ጥበብና ማስተዋል የሕይወትን ተግዳሮቶች ለመምራት ያለውን ጥቅም ያጎላሉ። በምሳሌ ሁለት ከ10 እስከ 11 ላይ ጥበብ ወደ ልባችን እንደሚገባና ዕውቀትም እንደሚጠብቀን፣ የቀናውን መንገድ ማስተዋል እንደሚሰጠን ይነግረናል። ከእግዚአብሔር ቃል ጥበብን በመሻትና ውሳኔዎቻችንን እንዲመራን በመፍቀድ፣ ፈተናን በተሻለ መንገድ አውቀን ወደ ጥፋት ከመምራታችን በፊት ልናስወግደው እንችላለን። ጥበብ ከእሴቶቻችን ጋር የሚስማሙ ምርጫዎችን እንድናደርግና በቀና መንገድ እንድንቀጥል ኃይል ይሰጠናል። በመጨረሻም፣ ምሳሌዎች ፈተናን ለማስወገድ የተጠያቂነትና ተግሳጽ አስፈላጊነትን አጽንኦት ይሰጣሉ። ምሳሌ አንድ ከ10 እስከ 19 በክፉዎች እንዳንታለል ያስጠነቅቀናል። ይህም በወጥመዳቸው መውደቅ የሚያስከትለውን መዘዝ ያስታውሰናል። ይህ ምንባብ እኛን ተጠያቂ ከሚያደርጉንና ፈተናን እንድንቋቋም ከሚረዱን ጋር እንድንገናኝ ያበረታታናል። በተግሣጽ፣ በጸሎትና በሌሎች ድጋፍ በሁሉም ዓይነት ፈተናዎች ላይ ጸንተን ለመቆም ጥንካሬን ማዳበር እንችላለን።